ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ኢሳይያስ 60 1ና 2 በአዲሱ ትርጓሜ፣ ብርሃንሽ መጥቷልና ተነሺ አብሪ፤ የእግዚአብሔርም ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ ሕዝቦችን ይሸፍናል፤ ነገር ግን እግዚአብሔር ወጥቶልሻል፤ ክብሩንም ይገልጥልሻል። እግዚአብሔር የሆነ ነገር እንዲያደርግ መጠበቅ ማቆም አለብን እና በውስጣችን የሆነ ነገር እንዳደረገ ማወቅ አለብን። በእኛ ሕይወት ላይ ለውጥ ለማምጣት የሚያስፈልጉን ነገሮች በሙሉ በውስጣችን እንዳለ ማወቅ አለብን። ለተወሰነ ጊዜ እኛ የምንፈልገውን ነገር ብቻ ከማሰብ በላይ አሁን እየተካሄደ ያለ ትልቅ ዓላማ እንዳለ ለመገንዘብ አእምሯችን እንዲያተኩር ማድረግ አለብን። አሁን ብትደሰቱ ይሻላችኋል። ምክንያቱም ደስተኛ እስክትሆኑ ድረስ ጸጥ አልልም። ተነሽና አብሪ የለውጥ ቃሎች ናቸው። በዓለም ላይ ያሉ እያንዳንዱ ሰዎች ካልተለወጡ በዓለማችን ላይ ያለ ምንም ነገር አይለወጥም። እና እግዚአብሔር በጣም ቀይሮኛል፣ ነገር ግን የምነግራችሁ ነገርን ያልረካውም። እውነቱን ማወቅ ከፈለጋችሁ አዎ ክርስቲያኖች መርካት አለባቸው፣ ነገር ግን ይህም ማለት ባለን ነገር እንረካለን ወይም መካከለኛ እንሆናለን ወይም ታውቃላችሁ እና እንረካለን ወይም ከሌሎች ሰዎች ጋር ተመሳሳይ ከሆኑን ይበቀናል ማለት አይደለም። እና መለወጥ እፈልጋለሁ እና ሰዎችን መርዳት መቀጠል እፈልጋለሁ ወደ እግዚአብሔር መቅረብ እፈልጋለሁ እና ሕይወቴም በሙሉ በየቀኑ እሱም በደንብ ማወቅ እፈልጋለሁ። በእግዚአብሔር መርካትና መደሰት አንድ ነገር ነው፣ ነገር ግን ግዴለሽ ሆናችሁ በእግዚአብሔር መቀጠል አያስፈልገኝም ብሎ ማሰብ ሌላ ነገር ነው። እውነቱን እነግራችኋለሁ በሆነ ጊዜ በቅርቡ አላጋጠመኝም፣ ነገር ግን ከተወሰነ ዓመታት በፊት በነገሮች በጣም የደከምኩበት ጊዜ ነበር። አለም አድክሞኝ ነበር። ስራ አድክሞኝ ነበር። ሁልጊዜ ተመሳሳይ ነገር ማድረግ አድክሞኝ ነበር። እኛ የምናደርገውን ነገር አይታችሁ እንደዚህ ብላችሁ ልታስቡ ትችላላችሁ። ኦ እዛ መድረክ ላይ መሆን በጣም አስደሳች መሆን አለበት። እዚህ ጋር መሆን፣ እዚህ ጋር መጥቶ ለመስበክ ከሚያስፈልገው ነገር በጣም ትንሽየው ነገር ነው። በጣም ከባድ ስራ ነው እና ብዙ ጊዜ ብቻዬን አሳልፋለሁ። እና ለራሴ እያዘንኩኝ አይደለም፣ ግን እያልኩኝ ያለሁት ይህንን ነገር ለአርባ ሁለት ዓመታት ስታደርጉት ይህ የመጀመሪያ ዝግጅት አይደለም። ለእናንተ የመጀመሪያ ሊሆን ይችላል። ስለዚህ ይህንን ነገር ለብዙ ጊዜ አድርጌ ያለው እና ከተወሰኑ አመታት በፊት ውይ የምልበት ደረጃ ላይ ደርሼ ነበር። እኔ አስፈራኝና በየቀኑ መጸለይ ጀመርኩኝ። እግዚአብሔር ሆይ ስሜት ስጠኝ፣ ፍላጎት ስጠኝ፣ ኃይል ስጠኝ፣ እሳቱን እንደገና ለኩሰው። አርጅቼ ደካማ መሆን አልፈልግም። በዓለም ላይ ምርጥ የሆነውን ነገር ለማድረግ አልደክምም። እና ታውቃላችሁ ሁላችንም በሕይወታችን መንቃት ያለብን ወቅት አለ። በዛን ጊዜ ማን እንደሆናችሁና ምን ልታደርጉ እንደተጠራችሁ አስታውሱ። የተቀረው ዓለም እንደሚያደርገው ደክማችሁ ከኋላ ትቁሙ። አሜን። ማለቴ እንዳደርግ የምትፈልገው ነገር ምንድን ነው? እንድታደርጉ የማልፈልገው አንዱ ነገር ምንም አለማድረግ ነው። የምናደርጋቸው በጣም ብዙ ነገሮች አሉ፣ ግን ምንም አለማድረግ አንዱ ነገር አይደለም። ማንም ሰው ሁልጊዜ ተቀምጦ ምንም ነገር ባለማድረግ ደስተኛ አይሆንም። የሚቻል ነገር አይደለም። በአዲሱ መደበኛ ትርጉም ኢሳይያስ 60 ቁጥር አንድ ላይ እንደዚህ ይላል ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሻ አብሪ። ይህንን እወዷለሁ። ተነሽ ስል በሶፋ ላይ ከእንቅልፍ ተኝቶ ስለመነሳት አይደለም። እኔ እያወራ ያለሁት በሕይወታችን ስለመነሳት ነው። አያችሁ የድክመት ስሜት መሰማት ሲጀምር በሰውነቴ ላይ ሳይሆን በነፍሴ ላይ ነበር። በውስጤ መነሳት ነበረብኝ። በየቀኑ በውስጣችን ተነሳስተን መቆየታችንን እርግጠኛ መሆን አለብን። እግዚአብሔር እንዲጠቀመንና መብራታችን እንዲያበራ መጸለይ አለብን። ታውቃላችሁ፣ እግዚአብሔር በየቦታው ሰዎች አሉት። በየቦታው አንዳንዶቻችን አለን። በየካምፓኒው፣ በየትምህርት ቤቱ፣ በገበያ ቦታ፣ በየጎረቤቱ፣ በየቦታው አለን እና እግዚአብሔር በእንደዚህ አይነት ጊዜያችን እኛን ለመጠቀም ስልታዊ በሆነ መልኩ አስቀምጦናል። ነገር ግን እኛ ማድረግ ያለብን መብራቱን መብራት ነው። ቤቴ ጨለማ ከሆነ በመጸለይ ብቻ መብራቱን አላበራውም። እኔ እኔ እኔ እኔ መብራቱን መብራት አለብኝ። የተወሰናችሁ ሰዎች መብራታችሁ እንድታበሩ አነሳሰቻቸዋለሁ ብዬ ተስፋ አደርጋለሁ። በጨለማና ደብዛዛ በሆነ ብርሃን ውስጥ መኖር አስጠልተዋቸዋል ብዬ ገምታለሁ። እንደዚህ በሉ፣ በዓለም ላይ ሄጄ የማበራበት ጊዜ ነው። በኢየሱስ ክርስቶስ በማመኔ የማላፍር እንደሆነ ሰዎች እንዲያውቁ ፈልጋለሁ። በዓለም ላይ ልዩነት ለመፍጠር የቻልኩትን ያህል አደርጋለሁ። አሁን በሃይማኖታችን በጣም አስቸጋሪ ሆነን ለምናያቸው ሰዎች በሙሉ መስበክ አለብን ማለት አይደለም። እውነቱን ለመናገር ይህንን ነገር አልመክርም። እኔ የምመክረው ለሁሉም ሰዎች ስለ ኢየሱስ ከመንገር ይልቅ ወደ እነሱ ጋር ሄደን እንደነሱ ማድረግ አለብን እና ሕይወታችን ስብከት ይሁን እኔ እንደሚመስለኝ ልንሆን ከምንችላቸው ነገሮች መጥፎ በጣም ሃይማኖተኛ ሆነን መኪናችን ላይ ጥቅስ መለጠፍ እና ክርስቲያናዊ የሆኑ ጌጣጌጦችን ባንገታችን ላይ አድርገን በዓለም ላይ ሄደን እንደ ሌሎች ሰዎች ማድረግ ነው። ሕይወታችን ስብከት እንዲሆን መፍቀድ አለብን። ዛሬ ካለኝ ሰዓት በላይ መናገር የምፈልገው ብዙ ነገር ስላለ ብቀጥል ይሻለኛል። ሁኔታችሁ እንድትወድቁ እያደረጋችሁ ነው። ተስፋ ቆርጣችኋል። ታውቃላችሁ፣ ራሳችሁ ማነቃቃት አለባችሁ። ሌሎች ሰዎች መጥተው እንዲያስደስቷችሁ መጠበቅ የለባችሁ። ደስተኛ ለመሆን መወሰን አለባችሁ። መጥፎ የሆኑ ሌሎች ሰዎች ደስታችሁ እንዲሰርቁ መፍቀድ የለባችሁም። በአጠገባችሁ ያሉ ሌሎች ሰዎች ምንም ነገር ማድረግ ቢፈልጉ፣ እናንተ ደስተኛ ለመሆን ወስኑ። ምን አይነት ቀን እንደምታሳልፉ ሌሎች ሰዎች እንዲወስኑ መፍቀድ የለብንም። ሁሌም ሁኔታችን መቆጣጠር አንችልም፣ ነገር ግን ራሳችንን መቆጣጠር እንችላለን። አይደለም? ጆይስ፣ መቆጣጠር አልችልም፣ መቆጣጠር አልችልም። ብዙ ጊዜ የተናገርኩትን ታሪክ በፍጥነት እነግራቸዋለሁ፣ ነገር ግን ዝም ብዬ ማለፍ አልችልም። ከብዙ ብዙ ብዙ አመታት በፊት እግዚአብሔር ይመስገን ቀይሮኛል እና አሁን እንደዛ አላደርግም፣ ነገር ግን በጣም እናደድ ነበር ለራስ ያዝን ነበር። ማለቴ በደል አልፈጸኩም፣ ልጆቼን አልመታውምና እንደዛ አይነት ነገር አላደረግኩም። ነገር ግን በጣም እጮህ ነበር። መጫወቻዎቹን አውጡና ተጫውቱ። እነዚያን መጫወቻዎች አጽዱ። የምታቀሾሹት ለምንድን ነው? የማትረዱት ለምንድን ነው ኛ ኛ ደስተኛ ሳትሆኑ ስቀሩ ከእናንተ ጋር ምንም ግንኙነት በሌላቸው ሰዎች እንደምትወጡባቸው ስንቶቻችሁ ታውቃላችሁ ከዛን መጥፎ ስሜት ይሰማኛል ምክንያቱም መጥፎ ድርጊት ነው ከዛን እግዚአብሔሮ በጣም ይቅርታ መቆጣጠር አልችልም ንዴቴ መቆጣጠር አልችልም እላለሁ አንድ ጊዜ በተለመደው ንዴቴ መሀል ላይ ነበርኩኝና ጥፋታቸው ባለሆነ ነገር ልጆቼ ላይ እየጮኩባቸው ነበር የበሩ ደውል ተደወለና ማን እንደሆነ ለማወቅ በመስታወት ተመለከትኩኝና እሱም ፓስተሬ ነበር። በዛን ቀን ራሴን እንደ ተቆጣጠርኩት ማንም ሰው ራሱን ሲቆጣጠር አይቼ አላውቅም። ማለቴ ከሳምባዬ ከመጮ በሩን ስከፍት ፓስተር ማለት ጀመርኩኝ። አምላክ ይመስገን እዚህ ስለመጣ በጣም ደስ ይላል። ኦ ልጆቹ በክፍላቸው ውስጥ እየተጫወቱ ነው። ይህ በጣም ትልቅ ውሸት ነበር። እነሱ ምናልባት እያለቀሱ ነበር። እዚህ ጋር ትምህርቱ ምን እንደሆነ ታውቃላችሁ? ጆይስ ራሴን መቆጣጠር አልችልም ብለሽ ሰበብ መፍጠር አቁሚ፣ ምክንያቱም ማስደነቅ የምትፈልጊው ሰው ካለ መቆጣጠር ትችያለሽ። ከምናስበው በላይ ራሳችንን መቆጣጠር እንችላለን። ሁልጊዜ መጠቀም ስለማንፈልግ ነው። አሜን። በውስጣችን መነሳት አለብን። በዮሐንስ ምዕራፍ አምስት ላይ አንድ ሰው ነበር። ዛሬ ስለዚህ ስለማያሰብኩ ብዙዎቻችሁ ደስተኛ እንደሆናችሁ እርግጠኛ ነኝ። በቤተ ሳዳም መጥመቂያ ቦታ ላይ ታምርን እየጠበቀ ለ38 ዓመት ተኝቶ ጠበቀ 38 ዓመት ከዛን መጽሐፍ ቅዱስ እንደዚህ ይላል። ኢየሱስም ይህን ሰው ተኝቶ ሲያገኘው እንደዚህ አለው፣ በዚህ ሁኔታ ላይ ከሆንክ ስንት ጊዜ ሆነ? በአዲሱ መደበኛ መጽሐፍ ቅዱስ ላይ ይህንን ያደረገው ለምን ያህል ጊዜ እንደ ቆየ ሲያውቅ እንዲደነግጥ ነበር ይላል። እና አንዳንድ ጊዜ መደንገጥ አለብን። በዚህ አመት ለራሳችሁ እያዘናችሁ ስንት ቀን አሳለፋችሁ? በዚህ አመት ስንት ቀን ተናዳችሁ አሳልፋችኋል? በዚህ አመት ስንት ጊዜ ከብዙ ጊዜ በፊት መተው ያለባችሁን ነገር ሳትተዉ ተናዳችሁ አሳልፋችኋል? ስንት ቀን ሌሎች ሰዎች ባደረጉት ነገር እና እነሱ በማያስታውሱት ነገር ተናዳችሁ አሳልፋችኋል? የሆነ ነገር ነግራቸዋለሁና፣ እውነት ነው። እድሜያችሁ በጨመረ ቁጥር በ20 ዓመታችሁ ተባከኑት እንደነበረው በጣም ብዙ ጊዜ እንደሌላችሁ ታውቃላችሁ። ዛሬ ምንም ነገር ባታገኙ ይህንን አውቃችሁ እንደዚህ እንድትሉ እፈልጋለሁ። ታውቃላችሁ፣ ምንም ነገር ላደርግ በማልችለው በጣም ትንሽዬ ነገር ተናድጄ ጊዜን አላባክንም። አሜን። የምፈልገው ነገር በሙሉ ስላልተሳካ በንዴት የትኛውንም ጊዜ አላባክንም ቀኔን ተናድጄ አላሳልፍም። የሆነ ትንሽዬ ነገር ባደረገብኝ ሰው ላይ ተናድጄ ጊዜን አላባክንም። የማባክነው ምንም ጊዜ የለኝም። በእግዚአብሔር ሰራዊት ውስጥ ወታደር ነኝ እና ከቤቴ ተነስቼ እወጣለሁ። ምንም ነገር ባላደርግ እንኳን በፊቴ ላይ ፈገግታ አስቀምጬ ለሆነ ሰው ኢየሱስ በሕይወት እንዳለ ነግረዋለሁ። አሜን። እንደዚህም አለው፣ በዚህ ሁኔታ ላይ ከሆንክ ስንት ጊዜ ሆነ? መጽሐፍ ቅዱስ በጣም መጥፎ እና አስከፊ በሽታ ነበረበት ይላል። ስለዚህ ይህም ማለት ለብዙ ጊዜ በጣም ታሞ ነበር ማለት ነው። በሽታው በጣም አድክሞት እንደነበር እርግጠኛ ነኝ። ምን እያደረገ እንደነበረ ታውቃላችሁ? የሆነ ሰው መጥቶ ችግሩን እንዲፈታለት ተኝቶ እየጠበቀ ነበር። ኢየሱስ የርኅራሄ ተምሳሌት ነው። እንደ ኢየሱስ ክርስቶስ ሩህሩህ የሆነ ሰው የለም ያንን ሰው እያይቶ ውይ አሳዛኝ ሰው ለአንተ በጣም አዝኛለሁ ለሰላሳ ስምንት ዓመት ተኝተሃል ግን ማንም ሊረዳህ አልመጣም አላለውም ኢየሱስ እሱን ተመለከተና እንደዚህ አለው በአዲሱ መደበኛ ትርጉም ይህንን ካለው በኋላ ቃል አጋኖ አለ ኢየሱስ ተመለከተውና ተነስ አለው ቃል አጋኖ ተነስ ይህንን እወደዋለሁ እዚህ ጋር በግድ በአካል ስለመነሳት እያወራ አይደለም ምንም እንኳን ሰውየው እንደዛ አድርጓል ግን በመንፈሱ እስኪነሳ ድረስ በአካል መነሳት አይችልም ነበር በውስጡ መነሳት ነበረበት እንድትሰሙኝ እፈልጋለሁ ምንም አይነት ሁኔታ ውስጥ ብትሆኑ ታሪካችሁም ምንም አይነት ነገር ቢሆን ሌሎች ሰዎች ምንም አይነት ነገር ቢያደርጉባችሁ ሰይጣን ስንት ጊዜ ቢያናድዳችሁ ወይም ስንት ሰዎች ባይወዷችሁ እና እንደዚህ በሉ ዛሬ ማታ ከአሁን በኋላ እንደዚህ አልኖርም። በውስጤ ተኝቼ ተጎሳቆዬ አልኖርም። ለህይወቴ አሁን ተነስቼ የሆነ ነገር አደርጋለሁ በሉ እንጂ ማንም ሊያስቆማችሁ አይችልም። ማንም ሊያስቆማችሁ አይችልም። በትክክል አውቃለሁ። ያለፈውን ታሪኬን ታውቃላችሁ። ለብዙ ዓመታት ተኝቼ ነበር። በአካል አይደለም። በጣም ጠንካራ ሰራተኛ ነበርኩኝ። ነገር ግን በውስጤ የተኝቼ ነበር ለራሴ እያዘንኩኝ ባለፈው ህይወቴ እናደድ ነበር። እናታውቃላችሁ ያንን ጥለሽ የምትሄጅበት ጊዜ ነው እና የጌታ ክብር መቶልሻል፣ ብርሃንሽ መቷል፣ እና በህይወትሽ የሆነ ነገር የምታደርጊበት ጊዜ ነው። እግዚአብሔር ብርሃንን ይወዳል፣ በመጀመሪያ የሠራው ነገር ነው። ጨለማ ምድርም ሞልቶት ነበር እና ብርሃን ይሁን አለ። ኢየሱስ የዓለም ብርሃን ተብሎ ይጠራል። መጽሐፍ ቅዱስ በጨለማ የሚኖሩ ሕዝቦች ኢየሱስ ሲመጣ ትልቅዬ ብርሃንን ተመለከቱ ይላል። ደግመን ስንወለድ በብርሃን እንሞላለን። ብርሃኑ ሲመጣ በጨለማ ተደብቆ የነበሩ ነገሮች ይገለጣሉ። ኢየሱስን ሳትቀበሉ በማታዩት ነገርና ኢየሱስን ከተቀበላችሁ በኋላ የምታዩት ነገር በጣም ያስገርማል። የእግዚአብሔር ብርሃን በውስጣችን መኖሩ በጣም ደስ ይላል። ከዛን ኢየሱስ እንደዚህ ያለ ምክንያቱም ምንም ነገር ሲሰጠን በእኛ ውስጥ ማለፉን ይጠብቃል። ሰማችሁኝ? እግዚአብሔር ይወደናል። ፍቅር በእኛ በኩል ወደ ሌሎች ሰዎች እንዲሄድ ይፈልጋል። ረድቶናል። ሌሎች ሰዎችን እንድንረዳ ይፈልጋል። በብርሃን ይሞላናል። አሁን በማቴዎስ አምስት አስራ አራት የሚለውን ተመልከቱ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎችም መብራት አብርተው ከእንቅብ ስር አያስቀምጡትም፤ በቤቱ ስላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። ምዕራፍ አስራ ስድስት ሰዎች መልካሙን ስራችሁን አይተው በሰማይ ያለው አባታችሁ እንዲያከብር ብርሃናችሁ በሰዎች ፊት ይብራ። ሁለት ነገሮች፣ እነዚህ ሁለት ነገሮች እንዳያመልጣችሁ። ብርሃኔ እንዲበራ እንዴት ማድረግ እችላለሁ ትሉ ይሆናል። እኔ የምወደው ተግባራዊ የሚሆን ነገር ነው። እኔ ዝም ብዬ ብርሃናችሁን አብሩ ብዬ አልሰብክም። ከዛን እናንተ ምን ማድረግ እንዳለባችሁ ሳታውቁ እንድትሄዱ አልፈልግም። ብርሃናችሁ እንዲያበራ ሁለቱ መንገዶች እነዚህ ናቸው። ሰዎች መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ በሰዎች ፊት ይብረ። በመጀመሪያ የእናንተ የሞራል ልቀት፣ ሁላችሁም ልቀት በሉ። ደግማችሁ በሉት። ደግማችሁ በሉት። አሁን የምንኖረው በጣም ጥሩ በሆነ ዓለም ውስጥ አይደለም። በጣም ጥሩ የሆነ ወይም በጣም ጥሩ የሆነ ነገርን የሚያደርግ ሰውን በአሁኑ ጊዜ ማግኘት በጣም ከባድ ነው። ነገር ግን እንደሌሎች ሰዎች መሆን የለብንም። በጣም ድንቅ የሆነ አምላክን ስለምታመልኩ ዛሬ የሆነ ውሳኔ እንድትወስኑ ፈልጋለሁ። እሱንም በምታደርጉበት ነገር ሁሉ በጣም ጥሩ ለመሆን ወስኑ። ጥሩ ሰው ማለት ሁሉን ነገር ያለ ምንም ስህተት የሚያደርግ ሰው አይደለም፣ ግን ምንም ነገር ሲያደርጉ የሚችሉትን ያህል በተቻላቸው መጠን ያደርጉታል። አሁን የምናገረውን ነገር እንድትሰሙኝ ይፈልጋለሁ። ሁልጊዜ ትክክለኛውን ነገር ያደርጋሉ፣ በተለይ ማንም በማይመለከትበት ጊዜ። የሰዎችን ምስጋናና አድናቆት ለማግኘት በእነሱ ፊት ብቻ ትክክለኛውን ነገር አያደርጉም። ሰዎች በማያዩበት ጊዜ የምናደርገው ነገር የእኛ ማንነት ነው። ደግሜ ማለት ያለብኝ ይመስለኛል። ሰዎች በማያዩበት ጊዜ የምናደርገው ነገር የእኛ ማንነት ነው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።